ሰላም ሰላም ውድ ተመልካቾቻችን እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬ አንድ አይዲያ ይዘመትናል ማሚስቲ ሰላም ቢያቸው መጀመሪያ የጌታ ሰላም ጸጋ ይብዛላችሁ ባያላችሁበት ቦታ የተወደዳችሁ የተመረጣችሁ አያላኖች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። እንግዲህ ዛሬ ያላውቅም ትንሽ ማረፍ ፈልጌ ነበረ የመጀመሪያ ልጅ እንግዲህ ምን እንዳሰበ አላውቅምና ይዞ ይመቷል። አብረን ነው የምናየው። አይሆንም ማሚን ጠልቻታለሁ። ምንም አጣቅም። ፕራንክ ላረግ ነው ያሰብኩት። ፈገግታ እንግዲህ ተመልካቾቻችን እንደምትወዱት አልጠራጠርም። እስከ ዛሬ እሱ በጣም ብዙ ፕራንኮች አርግቶኛል። ከቤት ውጣ ብሎኛል። በጣም ብዙ ብዙ ፕራንኮችን እንዳደረገኝ እንግዲህ ታውቃላችሁ። እኔም ዛሬ እስኪ ለምን አልሰራለትም? እሱ ብቻ ለምን ሁሌ እስከ መቼ እና በቃ ታላቁ ነኝ አውቃለሁ ግን በጣም ላስደነግጠው ፈልጋለሁ ዛሬ የማይጠብቀውን ነገር ሊያደርግበት ፈልጋለሁ እናንተም እንግዲህ ወዳችሁት ከእንትኑ ጋር ካለው ፊሊንግ ጋር ያላችሁን ነገር ማየት ፈልጋለሁ እና ማሚ ምን አይነት ፕራንክ መሰለሽ ያሰብኩት ፈገግታን ደውዬ ጠራውና ማለት ነው ደውዬ ከጠራት በኋላ ደውዬ ጠራውና የሆነ ቦታ ሻይ ቡና እንበል ምናምና ቤት ደብረ የምናምለውና ይወጣሉ። ሰው አዘጋጅቻለሁ መንገድ ላይ ልክ መንገድ ላይ እንደደረስም ማለት ነው አንድ ሰው መኪና ስር ይገባል። ቆይ ስሚ፣ መኪና ስር ከገባ በኋላ ወይኔ ሰው ገጨው ምናምን ደነግጥና በጌታ በኢየሱስ ስም እናንተ ሌላ ሄዳ ያለም እንዴ? ችግር ሱ አንቺ፣ እሱ ተበቀለኝ ካረገኝ አንጻር እኮ ነው። አይቼ እንኳን ሳልጠግባት ትሟርትባታለህ። አስተማማኝ ሹፌር ነኝ ታገኘለህ። አስደነግጠዋለሁ። እንደ ሞተ ወይም እንደ ሞተች ትሆናለች አንዷ። ከዛ በኋላ የእሱ ጥየው ለጥፋ፣ በቃ መጥፋት አለብኝ ብዬ እንትን እላለሁ። እሱ ምን ሊል ይችላል? ምን ያው ይደነግጣል። እኔ አልሰማም፣ እንደዚህ አይነት ነገር፣ የሰይጣን ጆሮ ይደፈን። እንደውም በዚህም በዛ በኩል ጠላት እየፈለገኝ ነው ያለው። አንተ ደግሞ ጭራሽ ሰው ገይተ ምን ሊል ይችላል እንዴ? እንዴት ፌንት ይበላል እንጂ ምን ሆነህ ነው? ምን አረ ይደነግጣል። እኔ አልገባም። እኔ ወንድሜ እዚህ ጋር እኔንም የምታከብሩ የምትወዱኝ ማሚዬ የምትሉኝ ፈገግታንም የምትወዱ የምታከብሩ በቅርብ ቀን አሳዝኛችኋለሁ። 23 ዓመቱን ሰርፕራይዝ ለማድረግ የጠራሁት ቀን አዝናችሁብኝ ብዙዎች ልባቸው ተሰብሮ፣ ከአንቺ አይጠበቅም አንቺ ሰፕራይዙን ፍራንኩን ያየሹ፣ ግን ልቡ ቀጥ ቢልስ አስበሸዋል፣ ብለው ብዙ ሰው አዝኖብኝ። ገና በዚሽ መኪና ምክንያት አድርጌ እኮ ይቅርታ የጠየቅኩት እናቱ ስለሆንሽ እኮ። እናት ስትሆን ደሞ ይበልጥ ይደነግጣል። አሁን ወንድሙ ነኝ ምናምን ነው ሁሉም ህዝብ እናትም እህትም ታላቅም ታናሽም ሆኖ ፈገግታው የእኛ ፈገግታ ቀጥልልን፣ አንተን ስናይ ሁሉ ነገራችን ይደሰታል። በእውነት እያሉት ያሉ አሁን ደግሞ ድጋሚ ስንደግም ሌላ አይዲ ያምጣ። አንተ ምንድን ነው ማሚ? እኔ በጣም አስቤበት አውርጄ አውጥቼ እኔ አልገባም ተዘጋጅቼ ካሜራማ አስተካክዬ ካሜራማ አስተካክዬ እንደዚህ አይነት ሟርት አትሟርት፣ በኢየሱስ ክርስቶስ አስፈልግ ለማስደንገጥ ብቻ ሰው ገጭቼ ምናምን አረ፣ በጌታ በኢየሱስ ለማስደ ብቻ ነው ፋሚሊዎች፣ የምር ደስ እንደሚላቸው አልጠራጠርም። በቃ ልቡ እንጥፋ ብየው እስኪ እሱ አልጠፋም ነው የሚለው ሰው

አሳሪ አዎ እኔ አልሳም፣ እኔ አልሳም በእውነት እሺ፣ ፋሚሊዎች የሚወዱኝ የሚያከብሩኝ በዚህ በሁለት ቀን በደስታዬ ተካፋይ የሆኑ በእውነት ያንስብሻል እየፈገግታ እና ቀጥ በእውነት እያለኝ ሲያመሰግነኝ የኖረ ንጹሕ መልሼ ሰው ገጠና አራ በኢየሱስ አራ በኢየሱስ እኔ ከአንተ ላይ ራሱ አንስቻለሁ። እና ሳ እኔ ፋሚሊዎች ሌላ አይዲያ እኔ ይሄንን ፕራንክ አደርጋለሁ፣ ይሄን ፕራንክ አደርጋለሁ እንደምታዩት ነው። ማሚ እንቢ ብላኝ አለች፣ አልሰራም ብላኛለች። እኔ ግን ማለት ነው ይሄን ፕራንክ ሰርቼ አሳያቸዋለሁ። ምክንያቱም ብዙ ጊዜ ሱ ፕራንክ ስላደረገኝ እኔ እንድ ቅድም እንደነገርኳችሁ ፀዴ ፕራንክ እንደምን አልጠራጠርም። አታስቡ የፈገግታን ሪያክሽን ብቻ ለማየት ዝግጁ ሁኑ። ልደውልለት በቃ የሆነ እስቲ፣ ወጥተን ትንሽ ቡና ምናምን በል ብዬሽ ነበር። እኔ ከቤት እየወጣሁ በር ላይ ነኝ። በቃ እሱ ጋር ልምጣልህ። ስማ ቆይ፣ በኋላ ደውላለኝ። ለአንተ አይደለም። እንግዲህ ፋሚሊዎች፣ አሁን ወደ ጠራኝ ቦታ ሄድ አለው። አካውንቱን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ተከታተሉን፣ እንወዳችኋለን። እንግዲህ ወደ እሱ እንቀጥላለን ማለት ነው። እንግዲህ ምን ይፈጠራል? ጀለስ ዛሬማ ያብጃል፣ ታያላችሁ

የጳውሎስን ቁጭ ብሎኝ ባለፈው የሰራሁት ናይታ ከጳውሎስ ጋር እንትን የሰራ ነው ምናት በማርያም ትንሽ ደቂቃ ጨምርልኝ። በማርያም በኢየሱስ ስም በኢየሱስ ስም

ሰው ሳይመጣ ብን ዳንተ። ምን እያልክ ነው? ሰው ሳይመጣ ኒድ ወይ ምን እያልክ ነው? ልታሳስረኝ ነው? እንዲ ሰው ግ የገጨ ነው

ፋሚሊዎች ብዙ ጊዜ እንግዲህ እሱ አሰቃይቶኛል። ዛሬ እንግዲህ ተበቅየዋለሁ እና ተነጋጋ። የአንተ ሰዓት ብቻ ነው እንደ እንትን የሚባል የእሱ ሰዓት ይኮሳተረው። የእኔ ሰዓት ግን አይተሃል። ፍራንክ እንዲህ ነው አይተሃል። አልሞተችም። ትወና ትችያለሽ፣ ትችያለሽ። አንችልም፣ አንችልም። ምንም አይባልም። ምንም አልደበረኝም። ምንም ሸውና የለም። እንግዲህ ፋሚሊዎቼ ተበቅየዋለሁ። ፍራንክ አድርጌዋለሁ። አሁን ሰላም በላቸው ፋሚሊ፣ ፍራንክ ነው። ምንም የተገጨ የለም። ምንም ኖርማል ነው። ልይዛውም ጤነኛ ነች። ካሜራማን አዘጋጅቼ ነበረ፣ ሬዲ ነበር ሁሉ ነገር። ተበላሽ፣ ፍራንክ ተበላሽ። ልቡን ብታይ እኔ ነገጨው ታላለው እና መልጠው እኔ ነገጨው ታላለው። ልብ አለሽ ግን ነው ይወናው ወን አለሽ በቃ ማለት አደነኩሽ እ አንተ እና መጣተንም ሰገይት እ ለብሮ አንተ ምሮ እኔ ያላመንኩ ምንድን ነው? እልም አይደለም፣ ፊልም ነው ትላለህ። እንደውም ኢየሱስ አልችልም፣ አልተበቀልኩህም። እኔ ደንግጫለሁ። አንተ ብቻ ነው ፍራንክ የምታደርገኝ። ተበልቷል፣ ፋሚሊ በቃ ተበልቷል። እዛ ላይ መልቼዋለሁ፣ እርግጠኛ ነኝ። እንደወደዳችሁት አልጠራጠርም። ሰብስክራይብ አድርጉት። ተወቅ ከዚህ በላይ በደንብ በቀለዋለሁ። እሱ በጣም ብዙ አርጉቶኛ። ዛሬን መጀመሪያ ያደርኩት ሮቦት ሮቦት እና አንደኛ ነን ችለናል ያዥ ችለን አልበቃ እንዲገባ ፈልጋለሁ። መኪናው ጨዋለሁ። ማሚን አሁን ማለት ነው። ምን ብዬ ፕራንክ ከሷ ጋር ላደረግ ነበረ። ገገመች እምቢ አለችኝ። ማሚ በቃ ማለች ሁላ ደንግጣለች ምናምን እንደ ልብ እያወራኝ የነበረው ሼክ እያደረገ እኔ ሳቄ መጥቶ ተቆጣጥሬ ነው እስከ ጥግ ጻጣ ለች አስፈራሽ እንዴ! እና አጽቂ ምን ከሳቀች አሳቃታለሁ። ምንም ማውራት አልችልም፣ እዚህ ሰዓት ላይ ስለሆነ። ፕራንክ የደረኩት አብዛኛው ከማሚጋ ሆነ። ሰላም በላቸውና፣ ሃይ በላቸው፣ ሃይ በላቸው። ኢየሱስ አንቺ ምንድነሽ? ቆይ እኔ አልገባኝም። ማለት እንዲህ ፕራንክ ነው? መኪና ውስጥ ምንም ማለት አልችልም። ማን የጀመረው? ቆይ ና ራስ ጨርሰው። እንዴ ምንም ግራ ገብቶኛል። እንግዲህ ፋሚሊዎች የሚያወራው ግራ ገብቶታል። እንግዲህ ተሳክቶልኛል ብዬ ተስፋ አደርጋለሁ። ተሳክቶልኛል። እናንተ መስክሩ በኮመንት እና እናንተስ ደንግጣችኋል ወይ? ወይስ ደስ ይል ነበር? የሱ ሪአክሽን እንደት ነበረ? እንግዲህ ለቋል። የተንቀጠቀጠ ነው እስካሁን፣ አላመነም። እንደዚህ አይነት ፍራንክ አለ ግን፣ ማሚያውን ማለት ነው ፍራንክ ተደርጎ ያለው ግን እንደዚህ የአይነት ፍራንክ እንዴ! ልጅቷ መኪና ውስጥ ተኝታለች። ሞታለች ነው ተኝታለች ነው ተኝታለች። ከዚህ ደግሞ እየነዳን ነበር። ለዚህ እኮ ነው ቦር ያዝኩ፣ ወደዚህ ወደዛ እንዳትል ቦር ያዝኩና ጥግጥጌን እየሴር፣ ግራ ይገባል ጥግጥጌን እሱ ደግሞ የእንትናን ቁጥሮ ሰራ የምናም ይላል ተመስሎ ሰራው ነው። ታይታችኋላ። እንግዲህ ፋሚሊ ጎበዝ። ሌላ ነገር ስለ ቪዲዮ ነው ደግሞ እንደ የትም ከአንተ ጋር የትም ፍራንክ ራሱ፣ ከዚህ በኋላ አላውቅም። ማነው እኔ ወደ ቤት ነው፣ አታገኘኝም ከዚህ በኋላ እንግዲህ። እንወዳቸዋለን፣ ፋሚሊዎች ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። በሌላ ባበረ ቪዲዮ እንገናኛለን። ወዳቸዋለሁ። ይመቻችሁ።